በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎች የነበረውን ማኀበራዊና ኢኮኖሚያዊ ችግር የሚቀርፉ ናቸው ሲሉ የሐረር ከተማ ነዋሪዎች ገለጹ። የኮሪደር ልማቱ የከተማዋን ከማስዋብ ባለፈ ለዜጎች የስራ እድል እየፈጠሩ ስለመሆናቸውም ተናግረዋል። ቴዎድሮስ ደሴ ዝርዝሩን ይዟል። እንደ ሀገር ከተማና ከተሜነት እንዲስፋፋ ብሎም ዜጎች ምቹና ዘመናዊ የመኖሪያ አካባቢ እንዲያገኙ በመንግስት በኩል ትኩረት ተሰጥቶ እየተሰራ ይገኛል። በዚህም ረገድ እንግዲህ እንደ ሀገር የኮሪደር ልማት ተግባራት እየተከናወነ ነው የሚገኘው። በሀገሪቱ ባሉ 58 ከተሞች የኮሪደር ልማቱ ተግባራዊ እየተደረገ ይገኛል። የአማራ ሚዲያ ኮርፖሬሽን በሐረሪ ክልል ሐረር ከተማ ተገኝተን የኮሪደር ልማት እንቅስቃሴው ምን ይመስላል የሚለውን ቅኝት አድርገናል፣ ወደ እናንተ እናደርሳለን። በሐረር ከተማ ከሁን በፊት በቂና ዘመናዊ መሰረተ ልማት ግንባታ ባለመኖሩ ለበርካታ ችግሮች ሲዳረጉ እንደነበር የከተማ ነዋሪዎች አንስተዋል። ይሁን እንጂ አሁን ላይ በከተማዋ እየተከናወነ ያለው የኮሪደር ልማት የከተማዋን ገጽታ ከማስዋብ በተጨማሪ ለነዋሪዎቹ ምቹ ሁኔታ መፍጠሩን ይናገራሉ። ሳሙኤል አባተ እባላለሁ። የሐረር ከተማ ተወላጅም ነዋሪም ነኝ። ሐረር ቀደም ሲል ስሟ ብቻ ነው የነበረው። በተለይ ከተማ ልማት ላይ ብዙ አልተሰራም ነበረ። እያንዳንዱ እንቅስቃሴያችን ከትራንስፖርት ጋር ወይ ከተሽከርካሪ ጋር እየተጋፋ ነበር የምንጓዘው ሴፍ ወርቁ እባላለሁ ወይ የሐረር ከተማ ነዋሪ ነኝ በፊት ያው አንደኛ የእግረኛ መንገድ አልነበረም ዜብራ ምናምን አልነበረም ሰውና መኪና እኩል ነው አስፋልት ላይ የሚሄደው አሁን እንደምታየው የአራት ዓመት የአምስት ሳምን ልጆች ከቤተሰቦቻቸው ጋር ወክ እያደረጉ ነው በዚህ መስመር ሌላ ጊዜ ግን ይሄ የሚታሰብ አልነበረም ሐረር ላይ የተሰራው ስራ በጣም ገራሚ ነው አስደናቂ ነው በጣም የሚደነቅ ነው በጣም እኔ አይቻለሁ። ሐረር ከተማ በአንደኛውና ሁለተኛው ዙር የተከናወኑ የኮሪደር ልማቶች ከተማዋን ከማስዋብ ባሻገር የዜጎችን ሁለንተናዊ የተጠቃሚነት የሚያረጋግጡ መሆናቸውን የከተማዋ ዋና ስራ አስኪያጅ ኤልያስ ዮኒስ ተናግረዋል። እንደ ክልላችን ከ22 ኪሎ ሜትር በላይ መንገዶችን በኮሪደር ልማት ፅንሰ ሀሳብ ከተማንም ገጠርንም ጨምሮ በመንግስት በህዝብና በወረዳዎች አቅም ለመስራት ታቅዶ ወደ ስራ የተገባበት ሁኔታ እንደነበረ ይታወቃል። ይህ እንግዲህ አሁን ያለንበት ቦታ በሁለተኛው ዙር ከተጀመሩትና በቅርቡ ከተጠናቀቁት ወደ አገልግሎት ከገቡት የኮሪደር ልማት መንገዶች መካከል አንዱ ቦታ ላይ ነው ያለ ነው። ይህ መንገድ በቀድሞ ይዞታው ይህንን አይነት ድባብ፣ ይህንን አይነት ውበት፣ ይህንን አይነት ምቾት ያልነበረው መንገድ ነበረ ማለት ነው። የዜጎችን የመሠረተ ልማት ጥያቄ ለመመለስና የከተማዋን ገጽታ ለማስዋብ በከተማዋ ባሉ አራቱም አቅጣጫዎች የኮሪደር ልማቱ በትኩረት እየተሰራ ነው ብለዋል። ከዚህ ቀጥሎ መጨረሻ ላይ ካለው ከኢማም አህመድ ስታዲየም እስከ ሐረር በር ወይም ደግሞ እስከ ጀጎል መዳረሻ ድረስ ሌላ የኮሪደር ልማት ስራ አለ። በዚህ በኩል በምንመለከትበት ጊዜ ወደ ቢራ መስመር የሚሄድ የኮሪደር ልማት ስራ አለ። በታች በኩል ደግሞ የጤና ኮሪደር በምንለው ደግሞ እስከ ጅጅጋ መውጫ ድረስ ባለው እስከ ባቢሌ መውጫ ድረስ ያለ የኮሪደር ልማት እየተሰራ ነው ያለው። በሀገሪቱ ባሉ 58 ከተሞች ተግባራዊ እየተደረገ ያለው የኮሪደር ልማት በጥሩ አፈጻጸም ላይ እንደሚገኝም ከከተማና መሰረተ ልማት ሚኒስቴር የተገኘው መረጃ አመላክቷል።